ጤና ይስጥልን አዲስ ማለዳ ተከታታዮች፣ እለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን አስቀድመን ጠቁማችሁ ምርጫ ቦርድ እናት ፓርቲን ከትብብር ኢትዮጵያ አንድነት ከተሰኘው ቅንጅት አባልነት መሰረዙን ፓርቲው ተቀባይነት የሌለው ነው ሲል አዲስ ማለዳ ብሔራዊ ምርጫ ቦርድን ለማነጋገር ሙከራ አድርጋለች። ዓለም አቀፉ የቀይ መስቀል ኮሚቴ እንደ ገጠራማው የሰሜን ወሎ ዞን ባሉ የአማራ ክልል አካባቢዎች በመንገድ መዘጋጋት ምክንያት ማህበረሰቡ የሕክምና አገልግሎት በአግባቡ እያገኘ አለመሆኑን አመለከተ። ኮሚቴው በኢትዮጵያ የኮሚኒኬሽን ባለሙያን አነጋግረናቸዋል። መንግስት ሀገራዊ የምክክር ኮሚሽኑን ለራሱ ፍላጎት መጠቀሚያነት ሊያደርገው ነው የሚል መረጃ አለ በሚል በኮሚሽኑ ገለልተኝነት ላይ ጥያቄ ተነሳ። ቀድመን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎች መረጃዎችንም አካተን ይዘናል። አብራችሁን ቆዩ። ምርጫ ቦርድ እናት ፓርቲን ከትብብር ኢትዮጵያ አንድነት ከተሰኘው ቅንጅት አባልነት መሰረዙን ፓርቲው ተቀባይነት የሌለው ነው ሲል አወገዘ። ፓርቲው ዛሬ ለ4 ቀን 2018 ዓ ም ከቅንጅት ተሳትፎ በማግለል የእናት ፓርቲን እንቅስቃሴ መገደብ አይቻልም ሲል ሰየመው ባወጣው መግለጫ ብሔራዊ ምርጫ ቦርድን በብርቱ ተችቷል። ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት እናትን ጨምሮ አምስት ፓርቲዎች በመስከረም 10 ቀን 2018 ዓ ም መመስረቱ ይታወሳል። ይህን ተከትሎ በቅንጅቱ ምስረታ ዝግጅት ወቅት የቅንጅቱ አባል ለመሆን የፓርቲዎቹ የሚመለከታቸው አካላት ቅንጅትን ለመፍጠር ያሳለፉትን ውሳኔ ቃለ ጉባኤና የሚመሰረተው ቅንጅት ረቂቅ የመተዳደሪያ ደንብ ለምርጫ ቦርድ ይልካሉ። ቦርዱም ሰነዶቹን ከመረመረ በኋላ በመተዳደሪያ ደንቡ ላይ ብቻ መጠነኛ ማስተካከያዎች እንዲደረጉ በማሳሰብ የቀረቡለትን ሰነዶች መርምሮ በቅንጅቱ መስራች ጉባኤ ተገኝተው የሚታዘቡ ሰራተኞች ልኳል፣ የሚለው የእናት ፓርቲ መግለጫ፣ እነዚህ የቦርዱ ተወካዮች በታዛቢነት በታደሙበት ጉባኤ በዕለቱ የቅንጅቱ ምስረታ ተፈጽሟል ሲል አስታውሷል። የቅንጅቱ ምስረታ በዚህ መልኩ ከተጠናቀቀ በኋላ በሁለተኛው ቀን መስከረም 12 ቀን 2018 ዓ ም አስፈላጊ ሰነዶች በሙሉ ለብሔራዊ ምርጫ ቦርድ በሸኚ ደብዳቤ ገቢ እንደተደረጉም አወስተዋል ይሁንና ቦርዱ ከእጅግ ብዙ ውትወታና ደጅ ጽናት በኋላ በ55ኛው ቀን ህዳር 5 ቀን 2018 ዓ ም የሰባተኛው ዙር ምርጫ እጩዎች ምዝገባ ጥሪ ለማድረግ ሁለት ቀናት ብቻ ሲቀረው ለፓርቲው ሊደርስ ባደረገውና ለቅንጅቱ አባል ፓርቲዎች በተጻፈ የአምስት ገጽ ደብዳቤ የአራቱን ፓርቲዎች ቅንጅት ምስረታ ሲያጸድቅ እናት ፓርቲ ያስገባው ሰነድ የተሟላ አይደለም በማለት ፓርቲውን ከቅንጅቱ አባልነት መሰረዙን አስታውቋል ፓርቲ ባወጣው መግለጫ ከምርጫ ቦርድ በኩል ለመሰረዙ ምክንያት ነው ያለውን አመልክተዋል። እናት ፓርቲን ከቅንጅት አባልነት ለመሰረዝ ቦርዱ ያቀረበው ምክንያት ለቅንጅት ምስረታ ፓርቲው ያቀረበው ጉባኤ ያልተሟላና ለፓርቲው ባልደረሰ ወይንም ግልባጭ ባልተደረገ ደብዳቤ ከአባላት በቀረበ ተቃውሞ መሆኑን መግለጹን ጠቁመዋል። በሁለቱም መልኩ ቦርዱ የሰጠው ምክንያት ተቀባይነት የሌለው ነው ያለው መግለጫውም ለ14 ወራት ፓርቲውን ለማፍረስ ሲደረግ ከርሟል ሲል የገለጸው ጥረት እና ቦርዱ በአጋፋሪነት ሲመራ የነበረውን ይህንኑ ተግባር በማስፈጸም በእቅድ የተሰራ መሆኑን ህዝብ ይወ

ፓርቲውን የማፍረስ ስራ ሲል ከዘረዘራቸው መካከል ተከታዮቹ ነጥቦች የሚገኙበታል። ፓርቲው በዕለት ተዕለት ተግባሩ ላይ ትኩረት ሰጥቶ እንዳይሰራ ረብ በሌለው ደብዳቤ የምልልስ ቦርዱ ፓርቲውን ሲያዳክም የከረመበት የፓርቲው ምክር ቤት የተጣለበትን ኃላፊነት እንዳይወጣም እንቅስቃሴውን በመገደብ ያልባከነ የፓርቲውን ሰላሳ ስምንት ሺ አምስት መቶ ብር እንደ ባከን አድርጎ በማቅረብ 2017 በጀት አመት በጀት መከልከል፣ ይህንኑ ባከን ያለውን ላምባልለበት ኩበት ለቀማ እንዲሉ ያልባከነ ገንዘብ አባከኑ ባላቸው የፓርቲው ከፍተኛ አመራሮች ላይ የቦርዱ የራሱ የዋና ኦዲተር ግኝት በወንጀል ምርመራ ባያዙም የወንጀል ምርመራ እንዲካሄድ በማዘዝና በመሳሰሉት አፍራሽ ተግባራት ሲሰራ ከርሟል ሲል የበረተ ወንጀል አቅርቧል። እናት ፓርቲን ከቅንጅቱ አባልነት ለማስወጣት የተወሰደው እርምጃ ቦርዱ በፓርቲው ዝርዝር አሰራር እጁን በማስገባትና አንጃ ፈጥረው ራሳቸውን ከለዩና ፓርቲውን ለማፍረስ እለት ተዕለት ለሚተጉ ስምንት የቀድሞ አባላት አይዟችሁ ባይ በመሆንና አንደኛው የተማሰ ጉድጓድ ሲደፈን አጋዥ ነው፣ ሌላ ጉድጓድ እየፈጠረ የሚሄዱ አንዱ ማሳያ መሆኑ ሊሰመርበት ይገባል ብለዋል። ቦርዱ የእናት ፓርቲ የቅንጅት ቃለ ጉባኤ በላዓላዊ ምክር ቤት አልተወሰነም ያለበትን አስመልክቶም የፓርቲ ምክር ቤት አባላት ቁጥር በመተዳደሪያ ደንቡ መሰረት 36 ቢሆንም በሞት በሚደርስባቸው ዛቻና ማስፈራሪያ ምክንያት በመልቀቅና ሶስት የምክር ቤት አባላት ደግሞ ከፍተኛ የስነ ስርዓት ጥሰት በመባረራቸው የፓርቲውን ለአላይ ምክር ቤት አባላት ወቅታዊ ቁጥር መጋቢት ዘጠኝ ቀን 2017 ለቦርዱ በተጻፈ ደብዳቤ በግልጽ ተብራርቷል ሲል በመግለጫው ገልጿል። ቦርዱ ይህን አስመልክቶ ለስምንት ወራት ማለትም ከአሁን የሰጠው ምላሽ አለመኖርም ማብራሪያውን ተቀብሎ ያጸደቀ መሆኑን የሚያሳይ ነው ባይ ነው። ምክር ቤቱም ከዚህ ጊዜ በኋላ በተለያዩ ጊዜያት ስብሰባ አድርጓል ብለዋል። እናት ፓርቲ በቅንጅቱ እንዳይቀጥል የተካሄደበት ያለው መንገድ ከህግ አግባብ ውጪ እየተገፋ ያለውን መብቱንም በህግ ለማስከበር አስፈላጊ እርምጃ ሁሉ ይወስዳል ሲል መግለጫውን ቋጭቷል። አዲስ ማለዳ ከእናት ፓርቲ የበረታ ትችት የቀረበበትን ብሔራዊ ምርጫ ቦርድን ለማነጋገር ጥረት እያደረገች ነው። በተሳካላት አፍታም ምላሹን ታስተናግዳለች። ወደ ጉዳይ አለፍም፣ መንግስት ሀገራዊ ምክክር ኮሚሽኑ ለራሱ ፍላጎት መጠቀሚያነት ሊያደርገው ነው የሚል መረጃ አለ በሚል በኮሚሽኑ ገለልተኝነት ላይ ጥያቄ ተነሳ። ይህ ጥያቄ የተነሳው የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ የፖለቲካ ፓርቲዎች ተሳትፎ ሳትፎ ለሀገራዊ ምክክር ውጤታማነት በሚሉ መሪ ቃላት ከህዳር አምስት ከህዳር ስድስት ቀን 2018 ዓ ም ውይይት በተካሄደበት ወቅት ነው። በውይይቱ ላይ ተሳታፊሆኑ የተቃዋሚ ፖለቲካ ፓርቲዎችም ለኮሚሽኑ የተለያዩ ጥያቄዎችን ሰንዝረው ምላሽ ሰጥቶባቸዋል። ከተነሱት መካከልም በቀጣይ የሚጠበቁት ሁለት ጉዳዮች ሲሉ አንደኛውም ሰባተኛው አጠቃላይ ምርጫና ሁለተኛ ሀገራዊ ምክክሩ መዳረሻ ውጤት ማንሳት ምክክሩ ለውጥ ቀያሪ ቢሆን እንዴት አድርጎ የምርጫውን ውጤት ወደኋላ መቀልበስ ይችላል የሚለው ቀዳሚ ነው። ሌላኛው ፖለቲካ ፓርቲዎች የተነሳው ጥያቄ የፖለቲካ ስርዓት የሚወሰንበት የምርጫ ስርዓትን በተመለከተ ፋድርገን የነበረውና በምክክር ኮሚሽኑ ስራዎቹ ተሳክተው አሊያም ተቋጭተው ለምርጫ ያቀርባሉ ብለን ያሰብናቸው ነገሮች ከጊዜ አንጻር በአሁኑ ሰዓት ተስፋ የምናደርግባቸው አልሆኑም። ኮሚሽኑ በርካታ ስራዎች ይቀሩታል ሲሉም ኮሚሽኑ ምርጫው ላይ ያለውን ፋይዳ እንዴት እንደሚገመግመው ጠይቀዋል። የተነሳው ጥያቄ ምክክሩ ከምርጫ ጋር በተመሳሳይ ጊዜ ከመካሄዱ ጋር ተያይዞም ይህን የምክክር ኮሚሽኑን መንግስት እንዳስፈላጊነቱ በስውርች ለራሱ ጥቅም ለመዋል እየፈለገ ነው የሚል ሀሜት አለና በዚህ ነገር እንዴት እርግጠኛ መሆን ይቻላል ሲሉ አንድ ተሳታፊ ጠይቀዋል። ፖለቲካ ፓርቲዎች ተሳትፎ ነው የታጠቁ ኃይሎች የሚባሉ ነገሮችን እንዴት ነው ያያችሁት ማለት የሚጀምሩት ሌላኛው ተሳታፊ በኩላቸውም በምክክር ሂደቱ አንሳተፍም በማለት ራሳቸውን ያገለሉትን የኮከስ አባላትን በመጥቀስ ይህን ጉዳይ አስመልክቶ በግልጽ የተቀመጠ ነገር የለም በማለት አንስተዋል። ምላሽ እና ማብራሪያ የሰጠው ኮሚሽኑ በቀዳሚነት የምክክርና የምርጫ ጊዜው መመሳሰል አስመልክቶ ለተነሳው ጥያቄ የእኛ ስራ መንግስታትን የሚሻገር ነው ሲሉ ኮሚሽኑን ያዋቀሩ የተለያዩ አካላት መሆናቸውን በማንሳት በምንም ነገር በድንገት የሚቆም ነገር አይደለም ሲሉ ምላሽ የሰጡት ምክትል ዋና ኮሚሽነሯም ሂሩት ገብረስላሴ ናቸው። ኮሚሽኑ አካታችና ሕዝብን ያማከለ እንዲሆን የተወሰነ ጊዜ ወስዶብናል ያሉት ምክትል ዋና ኮሚሽነሯ እናንተ አብራችሁን ስለነበራችሁ ሲሉ ፖለቲከኞቹ እንደሚያውቁና ከኮሚሽኑ ቁጥጥር ውጪ እዚህ መድረሱን ተናግረዋል። ምክትል ዋና ኮሚሽነሯ ቀጥሎም ኮሚሽኑ የምክክር አጀንዳ ይሆናሉ የሚባሉ ነጥቦችን በመቅረጽ ላይ እንደሆነ በማንሳት ከእናንተም ጋር ደግመን እንገናኛለን፣ ምክንያቱም የሁላችሁንም ግባት እንፈልጋለን ሲሉም ሌላ መድረክ ላይ ለመገናኘት ቀጠሮ ይዘዋል። ምንም አይነት ከምክክሩ የሚወጡ ሀሳቦች ምርጫን የሚያስቀሩ አይሆኑም ሲሉም ምክክሩ ባሉት መሰረታዊ ችግሮች ላይ ተነጋግረን የምና አመጣቸው ውጤቶች መንግስት ተለወጠም አልተለወጠም ለውጥ አያመጣም፣ ሲሉም አክለዋል። ሌላኛው ተሳታፊ ያልሆኑ ፓርቲዎችን አስመልክቶ ምላሽ የሰጡት ኮሚሽነር ዮና ሳዳይ አንሳተፍም ያሉትን አሳሰባቸውን የማክበርና እንዲደመጡ ደጋግሞ የመጠየቅ ስራችንን እንቀጥላለን ብለዋል። የታሰሩ ሰዎችን አስመልክቶ ምላሽ የሰጠው ኮሚሽኑም ከማረሚያ ቤት ድረስ ሂደን ጠይቀናል። የማረሚያ ቤት ኃላፊዎችን በማነጋገር በእስር ላይ የሚገኙ ዜጎችም ሀሳባቸውን እንዲሰጡ ለማድረግ በጥረት ላይ እንገኛለንም ብለዋል። የመንግስት ጣልቃ ገብነትን አስመልክቶ ሳልናገር አላልፍም ያሉት ላ ዋነኛ ኮሚሽነር የትኛውን ከመንግስት ተቃራኒ የሆኑ ሀሳቦች ስታነሱ ውድቅ አድርገናል ሲሉ ጠይቀዋል። ለኮሚሽኑ ንጹህ የመመት ስጡ ገለልተኛ አይደለም ካላችሁ ማስረጃ አምጡ ሲሉ ኮሚሽናቸውን አጥብቀው ተከላክለዋል። ዓለም አቀፉ የቀይ መስቀል ኮሚቴ እንደ ገጠራማ የሰሜን ወሎ ዞን ባሉ የአማራ ክልል አካባቢዎች በመንገድ መዘጋጋት ምክንያት ማህበረሰቡ የሕክምና አገልግሎት በአግባቡ እያገኘ ለመሆኑን አመለከተ። በእንዲህ አይነት ሁኔታ ውስጥም ቢሆን ግን ለ77ሺ ገደማ ለሚሆኑ ላሊበላ ነዋሪዎች የንጹህ መጠጥ ውሃ አገልግሎት ማቅረብ መቻሉን ተናግሯል። የዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ የኮሚኒኬሽን ባለሙያው ዘውዱ አያሌው ኮሚቴው ስራው በግጭትና ጦርነት ጉዳት የደረሰባቸው ማህበረሰቦችና ግለሰቦችን መርዳት እንደመሆኑ መጠን ላሊበላ አካባቢ ያለው ማህበረሰብ በነበረው ግጭት ምክንያት የውሃ አቅርቦቱ በተወሰነ ደረጃም ችግር እንደገጠመው ለአዲስ አዲስ ማለዳ ነግረዋታል በስፍራው ከሚገኘው የውሃ ስራ ተቋማት ጋር በተለይም ከከተማው አስተዳደር ጋር በመነጋገር ይህን የውሃ ችግር እንዴት መቅረፍ ይቻላል በሚለው ላይም ሰሩ መቆየታቸውን ገልጸዋል ዋናው ችግርም የአካባቢው መልክዓ ምድር አቀማመጥና የኤሌክትሪክ ኃይል ችግር መሆኑን ደርሱበታል ዘላቂ መፍትሄ ይሆናል ብሎ የደረሱበት የፀሐይ ኃይልን በመጠቀም ሳይቆራረጥ ውሃው እየተገፋ ላሊበላ ከተማ እንዲደርስ ማስቻል ነው በዚህም የአገልግሎት መስመሮቹንና ማመንጫውን ሙሉ ለሙሉ አድሰናል ብለዋል ባለሙያው ኮሚቴው ይህን አስመልክቶ ባወጣው መግለጫ ያነሳው ሌላኛው ነጥብ እንደ ሰ ሰሜን ወሎ ዞን ላሊበላ ገጠራማ ስፍራዎች ያለው የጸጥታ ሁኔታ ህብረተሰቡ በአግባቡ የጤና አገልግሎት እንዳያገኝ እንደዳረገው አመልክቷል። ቀይ መስቀል አምቡላንሶች ጭምር የቆሰሉን የታመሙ ሰዎችን በመንገድ መዘጋጋት ምክንያት ማውጣት እንዳልቻሉ ገልጿል። ሰላማዊ ሰዎችም በከፍተኛ ሁኔታ መረጋጋት በራቀው አካባቢ መደበኛ አገልግሎቶችን ለማግኘት ሲሉም ረዥም መንገድ ይጓዛሉ ብለዋል። የቀይ መስቀል ኮሚቴውም በግጭቱ ከሚሳትፉት ተዋናያን ጋር በመነጋገር ሰዎች የጤና ተቋም ሄደው አገልግሎት ማግኘታቸው ህይወት ለማዳን ወሳኝ መሆኑን አጽንኦት መስጠቱን በመግለጫው ጠቁሟል። በዚህም በአማ የአማራ ክልል 33 ለሚደርሱ የጤና ተቋማት መድኃኒቶችና የሕክምና ቁሳቁሶችን መለገሱን አስታውቋል። ከዚሁ ጋር ተያይዞ የጤና አገልግሎትን በከተማ በበቂ ሁኔታ ለማቅረብ ካለው ግጭትና የመንገድ መዘጋጋት ጋር ተያይዞም ዓለም አቀፉ የቀይ መስቀል ኮሚቴ እየሰራ ያለውን ስራ በተመለከተ ከአዲስ ማለዳ ጥያቄ የቀረበላቸው ባለሙያው ምላሽ ያሉትን ሰጥቷል። ግጭት መኖሩን ጠቅሰው ነዋሪው ወደ ጤና ተቋማት ሂዶ ህክምና ለማግኘት የመንገድ መዘጋት፣ የደህንነት ስጋት ስለሚኖሮች ችግር ይገጥመዋል በማለት ማብራሪያቸውን ይጀምራሉ። በዚህም ምክንያት ላሉት የህክምና ተቋማት መድኃኒት በማቅረብ በሙያዊ ስልጠና በመስጠት አካባቢያቸው የጤና ተቋማት በቅርብ እርዳታ እንዲያገኙ ለማድረግ የጤና ተቋማትን እንረዳለን ብለዋል። እርዳታው በመድኃኒት ማቅረብ ሊሆን ይችላል። በተለይ ከግጭት ጋር ተያይዞ ጉዳት የሚደርስባቸው ሌሎች የህክምና እርዳታ የሚፈልጉት እንዲን እርዳታ እንዲያገኙ የጤና ተቋማትን እንደሚደግፉ አዲስ ማለዳ ገልጸውላታል። ጎንደር ዩኒቨርሲቲ በሙከራ ደረጃ ማምረት የጀምረውን ፈሳሽ የተፈጥሮ ማዳበሪያ እስከ ዓመቱ መጨረሻ በስፋት ለማምረትና ወደ ገበያ ለማቅረብ እየሰራ መሆኑን ለአዲስ ማለዳ ተናገረ። ጎንደር ዩኒቨርሲቲ በአካባቢ በቀላሉ የሚገኙ ግብአቶችን በመጠቀም በሙከራ ደረጃ ማምረት የጀምረውን ፈሳሽ የተፈጥሮ ማዳበሪያ በተያያዘው ዓመት መጨረሻ በስፋት ለማምረትና ወደ ገበያ ለማቅረብ እየሰራ መሆኑን አስታውቋል። ፈሳሽ የተፈጥሮ ማዳበሪያ ማምረት ምርምሩ መጀመሪያ ዙር የመስክ ሙከራ በሰብል ላይ ተሞክሮ አምርቅ የሚባሉ ውጤት የተገኘበት መሆኑንና ምርምሩ ቀሪ ሂደቶችን በስኬት አጠናቀው በስፋት ለገበያ የሚቀርብ ከሆነ ለዘርፉ የላቀ ፋይዳ የሚያበረክት ከፍተኛ ችግር ፈቺ ስራ እንደሚሆን በዩኒቨርሲቲው የግብርናና አካባቢ ሳይንስ ኮሌጅ የእጽዋት ሳይንስ ትምህርት ክፍል ኃላፊ ይገረም መንግስት ለአዲስ ማለዳ ተናግረዋል። ፈሳሽ የተፈጥሮ ማዳበሪያውን የማምረት የምርምር ስራው የተጀመረው ቤልጅየም ሀገር የሚገኝ ነው ሲሳ የሚባል ግብረሰና የድርጅት ሀሳብ አመንጭነት ባለፈው ዓመት መሆኑን የተናገሩት ኃላፊው በአካባቢው በቀላሉ የሚገኙ የተፈጥሮ ግብአቶችን በመጠቀም የሚመረተው ፈሳሽ የተፈጥሮ ማዳበሪያም በላቲኖ አሜሪካ ሀገራት በተለይም በኢኳዶር ተሞክሮ በጣም ውጤታማ መሆኑንና ሀገራቱ በአሁኑ ሰዓት ከራሳቸው አልፎ ምርቱን ለዓለም ገበያም በስፋት በማቅረብ ተጠቃሚ መሆን መቻላቸውንም አመልክተዋል። ከምን ምን እንደሚገኙ የፓተንቱ ጉዳይ በመሆኑ መግለጽ አልችልም ያሉት ሲገረም ነገር ግን በጣም ቀላል ከሆኑ አንዳንዴም ረብ የሌላቸው ከሚመስሉ የእጽዋት ተረፈ ምርቶች ጭምር የሚዘጋጅ መሆኑን ጠቁመው በአሁኑ ሰዓት የመጀመሪያ ደረጃ የሙከራ የማምረት ስራ መጀመሩን ገልጸዋል። ምርቱን ለማምረት እንደየ አካባቢው ከ15 ከ9 ቀናት የሚወስድ መሆኑን ያመላከቱት ኃላፊው እኛ የመጀመሪያው ምርት ለማግኘት 35 ቀናትን ይፈጀብን ብለዋል። እዚህም እስካሁን በሁለት ጊዜ ማምረ ስራ በጣም ጥቂት ግብዓት በእያንዳንዱ መቶ መቶ ሊትር ፈሳሽ የተፈጥሮ ማዳበሪያ በጥቅሉ ሁለት መቶ ሊትር ፈሳሽ የተፈጥሮ ማዳበሪያ ማምረት ተችሏል። ያመረትነው ምርትም ወደ መስክ ወስደን በሰብል ላይ በተለይም በጥቅል ጎመን ላይ ሞክረ ነው ከሞላ ጎደል ከሰው ሰራሹ ማዳበሪያ ጋር ተመሳሳይ የሚባል አበረታች ውጤት አግኝተንበታል ብለዋል። ይሁን እንጂ ያገኘነውን ውጤት ምርጥ የሚባል ባይሆንም እንዲህ አይነት ምርምሮች በአንድ ጊዜ ምርትና ሙከራ ባሳዩት ውጤት ብቻ ወደ ገበያ የሚገባባቸው ባለመሆናቸው በቀጣይ የማምረትና ምርቱን በተለያዩ ሰብሎች ላይ የመሞከር ተጨማሪ ስራዎች ሰርተው የምርት ፍላጎትና የገበያ ጥናቶችም ተደርገው እስከ ዓመቱ መጨረሻ በስፋት ማምረት ወደ ገበያ ለመቅረብ እየሰራ ነው ብለዋል። ለዚህም የምርምር ጽንሰ ሀሳቡ ምንጭና የፕሮጀክቱ አጋር ድርጅት የኖሲሳ ግብረሰናይ ዝግጅት ዋና ስራ አስፈጻሚ ወርፍሬድ ባምቧም ከሰሞኑ ወደ ጎንደር መጥተው ከዩኒቨርሲቲ ከፍተኛ አመራሮች ጋር ውይይት ማድረጋቸውን ረዳት ፕሮፌሰር ይግረም ተናግረዋል። የሙከራው ቀሪ ስራዎች ተገባደው ምርምሩ በስኬት ተጠናቆ የተፈጥሮ ፈሳሽ ማዳበሪያ ምርቱ በስፋት ትምህርቱ ለገበያ የሚቀርብ ከሆነ ምንም አይነት ሰው ሰራሽ ጎጂ ኬሚካል የሌለበትና ሙሉ በሙሉ ከተፈጥሯዊ ግብዓቶች የሚመረት በመሆኑ በሰው ሰራሽ ማዳበሪያ ውስጥ ባሉት የአደገኝነት ባህሪ ባላቸው ሰው ሰራሽ ኬሚካሎች የተነሳም የሚፈጠረውን የአፈር የማምረት አቅም መቀነስን በመከላከልና የአርሶ አደሩን ምርትና ምርታማነትን በማሳደግ ረገድ ከፍተኛ ፋይዳ ያለው መሆኑንም አመላክተዋል። ከዚህ በተጨማሪም በዋጋም ረገድ ገበያ ላይ ያለውን የማዳበሪያ ዋጋ እንደሚታወቀውም ከዋጋው ውድነት የተነሳ ለአርሶ አደሩ የማይቀመስ እየሆነ መጥቷል ያሉት ይገረም፣ በመሆኑም በሙከራ ደረጃ ትምህርቱ ውጤታማ የሆነው ፈሳሽ የተፈጥሮ ማዳበሪያ በቀላሉ በአካባቢው ከሚገኙ ግብዓቶች የሚመረተው መሆኑ ዋጋውን በጣም ዝቅተኛ የሚባል መሆኑን አስገንዝበዋል። ይህም በዋጋ በኩልም በዝቅተኛ በሆነ ዋጋ ለአርሶ አደሩ የሚፈለገውን የማዳበሪያ ምርት ለማቅረብና ገበያ ላይ ያለው ሰው ሰራሽ ማዳበሪያ በከፍተኛ ደረጃ እየተወደደ መምጣቱን ተከትሎ በአርሶ አደሩ ዘንድ የተፈጠረውን ችግር በማቃለልና በአጠቃላይ ዘርፉ ያሉትን ችግሮች በመቅረፍ ረገድ እጥፍ ድርብ ፋይዳ የሚያበረክት መሆኑንም አመላክተዋል። ለተ ዜናችን ጠናቋል። አዲስ ማለዳን የዩትዩብ አድራሻ ሰብስክራይብ ላይክና ሼር ማድረግን አይዘንጉ። ጤና ይስጥልን።